ውድ ተመልካቾቻችን ወደ አጫጭር መረጃዎቻችን አለፍን። ህወሃት እንደ አዲስ በምርጫ ቦርድ የመመዝገብ ፍላጎት እንደሌለው አስታወቅም። ፓርቲው የመንግስት ተደራዳሪ በመሆኑና በልዩ ስምምነት ውስጥ ያለ መሆኑ በምርጫ ቦርድ እንደ አዲስ የሚቀርብለትን የመመዝገብ ጥያቄ እንደማይቀበል የህወሃት የፖለቲካ ጽሕፈት ቤት ኃላፊ አቶ እያሱ ተስፋዬ ለአገሬ ቴሌቪዥን ገልጸዋል። የካቲት 6 ቀን 2017 ዓ.ም ምረት የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይን ወይም ህወሓትን ጠቅላላ ጉባኤ ማድረግን ጨምሮ በሕግ የተጣለበትን ግዴታዎች መወጣት ባለመቻሉ ለሶስት ወራት ማገዱ የሚታወስ ሲሆን ከፖለቲካ እንቅስቃሴ የታገደ ህወሓትም ምንም አይነት አዲስ ምዝገባ አላከናውንም። ፓርቲው በሶስት ወራት የእርምት እርምጃ እንዲወስድ ካልሆነ እንደሚሰረዝ ማስጠንቀቂያ የተሰጠው ቢሆንም በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ፓርቲው በድጋሚ ምንም አይነት ምዝገባ እንደማካሄድ አስታውቋል። የአማራ ክልል ዳኞች ማህበር በደሞዝ ጭማሪ መዘግየት ምክንያት ቅሬታ አሰማም። ማህበሩ በማህበሬ ስር ገጹ ላይ ባሰፈረው ጽሁፍ በክልሉ ለሚገኙ ዳኞች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን አስታውቋል። ለደሞዝ ጭማሪው የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማኅበሩ ገልጿል። ማህበሩ በዚሁ መልእክቱም ፍርድ ቤቶችን ከማጠናከርና የክልሉ ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችንና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻሉ የማይተካ ሚና ያለው መሠረታዊ ነጥብ እንደሆነ አስገንዝቧል። ሀገሬ ቴሌቪዥን ተጨማሪ መረጃ ለማግኘት የማህበሩ ምክትል ፕሬዝዳንት አቶ ብርሃኑ አሰፋን ለማነጋገር ያደረገው ተደጋጋሚ ሙከራ አልተሳካም። ከ250 ሺህ በላይ ነጋዴዎች ከተፈቀደላቸው የንግድ ፈቃድ ውጭ ንግድ ሲያከናውኑ በመገኘታቸው ተጠያቂ እንዲሆኑ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ነጋዴዎቹ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናውኑ እንደሆነ ሚኒስቴር መስሪያ ቤቱ አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ድህረ ፈቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በፌዴራል ደረጃ የተሰጠ ንግድ ፈቃድ ላይ ብቻ ሲከናወን መቆየቱን አንስተዋል። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ብቻ የሚያካትት እንደነበረ ገልጸዋል። በ2017 ዓ ም ዘጠኝ ወራት ውስጥ ወደ 2.2 ሚሊዮን የንግድ ማኅበረሰብ ዘንድ በመድረስ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል። በዚህም የድረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል፣ ያሉት ሚኒስትሩ በዚህም የእርምት እርምጃ እንዲወሰድ ተደርጓል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ ንግድ ጥሰት በማከናወናቸው ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ገልጸዋል። የአሜሪካ ጦር ሰራዊት በየመን የሁቲ ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከ800 በላይ ጥቃቶችን መፈጸሙን አስታወቀም። የአሜሪካ ማዕከላዊ እዝ በቅርብ ጊዜ በሁቲ እንቅስቃሴ ላይ ስለተደረጉ ጥቃቶች በወጣው ሪፖርት ከመጋቢት 6 ቀን 2017 ዓ.ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎቹ ተገድለዋል ብሏል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃትም ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘግቧል። በተለያዩ የዓለማችን ክፍሎች ግጭቶችና ጦርነቶች በመበራከታቸው ምክንያት ወታደራዊ ወጪ በዓለም አቀፍ ደረጃ በዘጠኝ ነጥብ አራት በመቶ ጨምሯል ተባለም። ስቶክሆልም የሰላም ምርምር ኢንስቲትዩት በጥናቱ እንዳመለከተው በአውሮፓና በመካከለኛው ምስራቅ ያሉ ሀገራት ከፍተኛ የሆነ የጦር ኃይላቸውን ለማጠናከር ከፍተኛ ወጪ እያደረጉ ነው ሲል ዲደብሊው ዘግቧል። ከአሜሪካ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ ሟለ ነዋይ ከፈሰሱ አምስት ሀገራት መካከልም ጀርመን አንዷ ሆናለች ሲል በዘገባው ተመላክቷል። በፈረንጆቹ 2024 የዓለም አገራት የጦር ኃይላቸውን ለማጠናከር 2718 ቢሊዮን ዶላር ወጪ አድርጓልም ተብሏል።